በዘመናዊ እግር ኳስ ውስጥ የተከላካይ ስፍራ ተጫዋቾች ሚና እጅግ ላቅ ያለ ነው። በተለይም የመስመር ተከላካዮች ሚና በቡድን ውጤታማነት ላይ ላቅ ያለ ሚና ይወጣሉ። ቡድኑ በሚከላከልበት እንዲሁም በሚያጠቃበት ወቅት በማገዝ ወደ መሀል ኢንቨርት በማድረግ ቡድኑ በመሀል ሜዳ ላይ ብልጫ እንዲወስድ በማድረግ ትልቁን ድርሻ ይወጣሉ። ታዲያ በዚህ ሚና በዘንድሮ ውድድር አመት ድንቅ ብቃታቸውን እያሳዩ ከሚገኙ ተጫዋቾች መካከል ቡድኑ ውስጥ በማጥቃት መሆነ በመከላከል ድንቅ ብቃቱን እያሳየ የሚገኘው የመድፈኞቹ ኔዘርላንድ የቀኝ መስመር ተከላካይ ዩሊያን ቲምበር ግንባር ቀደሙ ነው። ውድ አድማጭ ተመልካቾቻችን በዛሬው መሰናዷችን ስለ ዩሊያን ቲምበር እግር ኳስ ሕይወት በጥቂቱ እናስቃኛቸዋለን። ውልደቱ እንደ ፈረንጆቹ የዘመን አቆጣጠር ጁን 17 2001 በሀገረ ኔዘርላንድ በዩትሬክት ከተማ ነው። ቲምበር ገና በልጅነቱ በእግር ኳስ ፍቅር የተለከፈ ሲሆን የእግር ኳስ ህይወቱንም በትውልድ ከተማው በሚገኘው ዲቬሲዮ ክለብ አህዶ ብሎ ጀመረ። ከዛም በሰባት ዓመቱ በኔዘርላንድ ከሚገኙ ታላላቅ ክለቦች መካከል በቀዳሚነት የሚጠቀሰውን የፌኖርድ አካዳሚ ተቀላቀለ። ተጫዋቹ በፌኖርድ አካዳሚ ራሱን እያጎለበተ እያሻሻለና ያለውንም መቃቅም እያሳየ የመጣ ሲሆን በአካዳሚው የነበሩትም አሰልጣኞች ለተጫዋቹ ያላቸውን አድናቆት ይገልጹ ነበር። ኔዘርላንዳዊ ተከላካይም በፌኖርድ አካዳሚ ስድስት ዓመትን ካሳለፈ በኋላ ወደ አያክስ አምስተርዳም አካዳሚ ተዘዋወረ። ተጫዋቹ በአያክስ አካዳሚ ብቃቱን እያሳደገና ራሱን እያጎለበተ የሄደ ሲሆን በ2020 ቡድኑ አያክስ በኔዘርላንዱ የአሰልጣኝ ኤሪክ ቴናግ እየተመራ ሄርቨንን 3 ለ1 ሲያሸንፉ ተጫዋቹ በአያክስ ቤት የመጀመሪያውን ጨዋታ አደረገ። ከዛም ቲምበር በአያክስ ዋናው ቡድን ውስጥ ጥሩ እንቅስቃሴ ማሳየት ችሏል። በ2021 የውድድር ዘመንም ድንቅ ብቃቱ ማሳየት ችሏል። በውድድር አመቱ በኤርድቪዚዮ 20 ጨዋታዎችን በማድረግ ያሳልፏል። ግጤ የውድድር አመት ትምበርክ አርጀንቲና የተከላካይ ሊሳንድሮ ማርቲኔዝ ጋር በመሀል ተከላካይነት አስደናቂ ጥምረትን የፈጠረ ሲሆን በአሳየው አስደናቂ ብቃትም በሲዝኑ መጨረሻ ላይ የዓመቱ ምርጥ ባለ ተሰጦ ተጫዋች በመባል ተመርቷል። ኔዘርላንዳዊ ተከላካይ በአያክሱ ዋናው ቡድን ሶስት ዓመትን ሲያሳልፍ 101 ጨዋታዎችን አድርጎ ስድስት ጎሎችን ሲያስቆጥር አራት አሲስቶችን ማድረግ ችሏል። ኔዘርላንዳዊ ተከላካይ በአያክስ ቤት በአሳዩ አስደናቂ ብቃት እንደ ማንቸስተር ዩናይትድ አይነት ክለቦች ተጫዋቹን ለማስፈረም ቢሞክሩም ተጫዋቹ በጁን 14 2023 መድፈኞቹ አርሰናልን በ34 ሚሊዮን ፓውንድ የመጀመሪያ ክፍያ እና እስከ 38.5 ሚሊዮን ፓውንድ የሚደርስ ተጨማሪ ክፍያ መድፈኞቹን ተቀላቀለ። ቲምበር በአርሰናል ማሊያም የመጀመሪያ ጨዋታውን ኦገስት 6 ከማንቸስተር ሲቲ ጋር በኮሚኒቲሽን ልጨዋታ ማድረግ ችሏል። ከዛም ተከላካዩ የ2023 የውድድር ዘመን እንግሊዝ ፕሪምየር ሊግ የመጀመሪያ ጨዋታ አርሰናል በኤምሬትስ ከኖቲንጋም ፎረስት ጋር ሲያደርጉ ተሰልፎ የተጫወተ ሲሆን በአምሳኛው ደቂቃም ጉዳት አስተናግዶ ከሜዳ ወጥቷል። ከጨዋታው በኋላም ተጫዋቸው ከባዱ የኤሲኤል ጉዳት እንዳስተናገደ ተገለጸ። በጉዳቱ ምክንያትም ከውድድሩ ውጭ ሊሆን እንደሚችል ተገለጸ። ቲምበር ከሀያክስ ብዙ ተጠብቆበት ሞኔት ስፒደርስም ገና በመጀመሪያ ውድድር አመቶ በጉዳት ምክንያት ከሲዝኑ ውጭ መሆኑ አሰልጣኝ ሚካኤል አርቴታን ያሳዘነ ክስተት ነበር። ተጫዋቹ በኤፕሪል 2004 ከጉዳት መልስ ከአርሰናል ከ21 ዓመት በታች ቡድን ጋር ጨዋታውን ያደረገ ሲሆን አርሰናልን በሊጉ የመጨረሻ ጨዋታ ኤቨርተንን ሲገጥም በ69ኛው ደቂቃ በቤን ዋይት ተቀይሮ ወደ ሜዳ በመግባት መጫወት ችሏል። ቲምበር ከጨዋታው በኋላ ከብዙ ወራትና ልፋት በኋላ ወደ ሜዳ ተመልሻለሁ፣ ጥሩ ስሜትም ተሰምቶኛል ሲል ተናግሯል። ኒዘርላንዳዊ ተከላካይ በዘንድ ዊድራ ምትደንቅ ጊዜን እያሳለፈም ይገኛል። በርካታ ተጫዋቾች ከከባድ ጉዳት መልስ የቀድሞ ብቃታቸውን ለማሳየት ቢቸገሩም ቲምበርግን ከከባዱ ኤስኤል ጉዳት በኋላ በዘንድሮ ውድድር ዓመትም ከጉዳት ጋር እየታገለ አስደናቂ ብቃቱን እያሳየ ይገኛል። በተለይም አርሰናል በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ከሪያል ማድሪድ ጋር ባደረጉት የደርሶ መልስ ጨዋታ ባሳዩ አስደናቂ ብቃትና ብራዚሊያን የሪያል ማድሪድ ኮከብ ቪኒሲየስ ጁኒየርን ቀጥ አድርጎ በማቆሙ እንዲሁም ቡድኑ ወደ ግማሽ ፍጻሜ እንዲያልፍ የራሱን ከፍተኛ አስተዋጽኦ በማድረጉ ከበርካቶች አድናቆት እየተቸረው ይገኛል። ቲምበር ለሀገሩ ኔዘርላንድ የመጀመሪያ ጨዋታውን ሰኔ 2 2021 ከስኮትላንድ ጋር ባደረጉት የወዳጅነት ጨዋታ ላይ አድርጓል። ተጫዋቹ ሀገሩን በ2022 ዓለም ዋንጫ ማወከል ችሏል። ቲምበር አሁን ላይ በአርሰናል ቤት እያሳየ በሚገኙ ብቃት በሊጉ ከሚገኙ ምርጥ ተከላካዮች ተርታ እንደሚሰልፍ በርካቶች እየመሰከሩለት የሚገኙ ሲሆን ለተጫዋቹ ያላቸውን አድናቆትም እየቸሩት ይገኛል። ውድ አድማጭ ተመልካቾቻችን፣ ለዛሬ ስለ ኔዘርላንዳዊ የአርሰናል ተከላካይ ዩሊየን ቲምበር ያዘጋጀንላቸው መሰናዶ ይህንን ይመስላል። በሌላ መሰናዶ እስከምንገናኝ ድረስ ቸር ሰንብቱን።